ኑሮን ኑሮ ብሎ አለመመልከት፣ አላህን አለመፍራት፣ ሶብር ማጣት፣ ጥቅም አሳዳጅነት። ወይ እሷ ከእሱ ጥቅም ፈልጋ ከሆነ ወይ እሱ ከእሷ የሆነ የፈለገው ጥቅም ካለ ያ አልሳካለት ካለ እሷ ምንም አይደለችም። መጀመሪያ እሷን የፈልጋል ለኑሮ ሳይሆን ለሌላ ነበር ያገባው። ብሯን ነው ብሯ፣ ሲንሸራተት ይሄዳል። ያገባችው ብሩን ነው። ብሩ ማግኘት ማትችል ከሆነ እሱ እኮ አትወደው፣ ልቧ ውስጥ እኮ የለ። ያለው እኮ ሌላ ነው። ላዩ ላይ ያለውን ነበረ የፈለገችው። ጥቅመኛ መሆን የለብን። አላህን እንፍራ። ባሎችም ጥቅም አሳዳጅ አትሁኑ። ያአላህ ወንዶች፣ ወላሂ፣ ኢተቁላህ፣ ኢተቁላህ፣ ኢተቁላህ። እሴት ላይ ያለን ገንዘብ ሴት አሁን አገባሻለሁ አልካት አገባሽ አለው ለፍታ ለፍታ አምስት አመት ስድስት አመት የለፋችበትን ባንታን ታስገባዋለች። ታስገባለች ሆሎንም መስጠው ልቧል ይሄንን ደካማ ጎን ተጠቅመ አዲገ እንዳታደርስ አንቺም ወንድ ልጅ ማጥመድ ይችልበታለሁ። አዎ አው እነ ከይደኩና كنا ወጥመዳችሁ ከባድ ነው የናንተን የናንተን እንትን ይህ እናንተ የቆለፋችሁትን ማንም አይከፍተው እራሳችሁ እንጂ። እናንተም አላህን ፍራ፣ አንተም አላህን ፍራ፣ አንችም አላህን ፍራ፣ እኔም አላህን ልፍራ፣ ባለቤቴም አላህን ትፍራ። አላህን መፍራት የሚባል ነገር መካከል ላይ ካገናኘን የሚያናድድ ነገር እንኳን በሚከሰትበት ሰዓት ረጋ እንላለን፣ እናዳምጣለን። እህ በል አዳምጣት፣ ጊዜ ስጣት ምንድን ነው በል፣ ደሞ አንችን አትበል። አንዳንዱ ሰው ብዙ ጊዜ ልንገራቸው እትዳር ላይ የሚቀያይር ሰዋል። ዛሬ አገባ፣ ነገ ፈታ፣ ተነጎዳ አገባ፣ ከዛ ፈታ፣ አሁንማ አገባ፣ ከዛ ፈታ። ተጓዥ ነው፣ የጉዞ ሰው ነው። ይሄ ሁልጊዜ ምንም ፍላጎቱ ምን እንደሆነ እሱም አያውቀው። ሁልጊዜ እንደሄደ ነው። መንሃጅም ላይ እንደዚህ ነው። ትዳሩ ላይ እንደዚህ የሚወድቅ ሰው እንትኑም ላይ መንሃጅ ላይ ራሱ እንደዚህ ነው። አቋም የለው። ብዙ ጊዜ ይገናኛል ነው እምላችሁ። ሁሉንም አይደለም። እኑሮ ላይ ተንሸራታች የሆነ ሰው በመንሃጅም ላይ ይንሸራተታል። ለምን? ወኔ የለው የሆነ ነገር ቆራጥ ነው። በቃ መጀመሪያ ሲገባ እንደ መንሃጅ ነው። ትዳርህ አረጋግጠህ ግባ ያት የተባለው የተፈቀደልህም ለዚህ አጀነብይ ማየት እኮ አይፈቀድም ነበር። ለምን ተፈቀደለን? ኋላ ሌላ ትዝ ሌላ እንዳይመጣበት ወይ ፀይ ምናትና እኔ ቀይ መስላኝ እኮ አንተዬ፣ እኔ ቀይ መስላኝ ነበረ። አብሮ አንድ ወር ከቆየ በኋላ አንድ ዓመት ከቆየ በኋላ እናቱ ትመስለዋለች። እንደገና ትልቅ ሴት ትሆንበታለች። ሌላ ልጅ የአስራ ስድስት ዓመት ፍለጋ ይኖታል። እንደዛ አይደለም ታው ተላ ተቅላ። እኔ አትጨምር አላልኩም። እኔ ሁለተኛ ጨምር አላልኩም። ሁለተኛ ልጅ ግራ አታግባ ተግባ አላልኩም። ግን ትዳር ላይ ስትገባ መጀመሪያ አጣራ። እንዴት ነው መንሃጁ? አበል አንዷ ህዝብ ጋር እንዳትገባ ፈልጋ ትመጣለች። ችግር የለም ብላ ደም እየዋጋ ዘጭ ትልና ዘጭ ታደርግሃለች። ወይ እህዋን እየዋጋ ገብታ ዘጭ ነው የምትለው። ተከትለህ አታስተካክል፣ ታስተካክልሃለ። ከባድ ትዳር፣ ከባድ። ሞኝ እንዳትሆኑ። ቀላል ነው ግቡበት የምንላቸው፣ ሌላ የባሰ እንዲያሰራሩ ነው። ከባድ ነው ግን ታቀለዋለን። ሸሪዓውን ከያዝ ቁርአን ሐዲስ ጋር ከተያዝ፣ ነቢዩ ዓለይሂ ሰላቱ ወሰላም የኖሩትን ሱሐቢዎች የኖሩትን ኑሮ የምታነብ ከሆነ ትዳር ምድራዊ ገነት ነው። እንቲ ብዙ ነገር ኢኮኖሚስትህ ነው የምትችልልህ። አንደኛ ወደ ሐራም እንዳትወድቅ ታግዝሃለች። ከውጭ ተጨንቀ ስትመጣ አካፍላታላ፣ አይዞህ ትልሃለች። ልጆችህን ታሳድጋለች፣ ልብስህን አጥባለች። ስተ ነገር ነው የሚለፉት። ስለዚህ እንደው ለአጤነት ላጤ ላጤ እየኖረ አደለም። ላጤ ቶ ላጤ ገና ገና ይችን ዓለም በቃ አላየ። ስለዚህ አግቡ፣ ተጋቡ፣ ስርአት ጠብቁ። ስትኖር ለዳእዋ አግብተህ ስትፈታ ያው የሆነ ይደርስበታል፣ እኔም የሆነ ነገር ይደርስብኛል። እንደገና ድብቀህ ሌላ ቦታ እንትታገኝ ትችላለህ። ለምን እየዞረ አስር ሴት መፍታቱን እያወቁ ይገባሉ ሴቶች ይገባሉ። ብዙ በቃ እንደው አንድ ጊዜ በወለድኩ የሚሉ አሉ። እንደ እዛ እትሁኑ። ወላሂ አላንስሩ እተቁላህ እናንተም አላንስሩ ትዞላለምአላቸው ትበዳደላላቸው። እንደው ቆም በሉ። አስቡ አስቡ አልወለድኩም ከሆነ አይሻ እኮ አልወለደችም። አይሻ ወልዳለች፣ አልወለደችም። መሃንነት እርጉምነት አይደለም። መሃንነት መረገም አይደለም። አለመውለድ መረገም አይደለም። መውለድ ጥሩ ነው። ለመውለድ እያላችሁ ግን አህለ ግድ ያጋትሉ ዝም ብላችሁ አገኛችሁት ጋር አትውደቁ። ዛሬ ታው ስትባሉ፣ አሁን ቤተሰብ ቢመክራቸው ቤተሰብ ታው ቢላቸው አሰሙ ወንድም ቢመክራቸው አሰሙ። ከገባችሁ በኋላ ግን ዋይታ ነው። ለዚህ ነው አጣሩ፣ ወንዶቹም አጣሩ፣ ሴቶቹም አጣሩ። ለእኔ የማትሆነኝ እኮ ይቺ ሚስት አትሆንም ማለት አይደለም። ሌላ ከእሷ ባህሪ ጋር የሚገናኝ ታገኛለች። ለእሷ እኔ ባልሆን እኔ ባል መሆን አልችልም ማለት አይደለም። ሁነኛዬን ሳገኝ እሆናለሁ። አለቀ። ስለዚህ ስለዚህ መጀመሪያ ያለውን አጣሩ፣ አጣሩ፣ አጣሩ የተባለው ለዚህ ለዚህ መልክ ተ የተባለው ለዚህነ ተፈቀደ አጅነ ብዬ አይተህ ትመችሃለች፣ ታገባለህ። አትመችህም፣ ትተዋለህ። ተመልክተ አጅነ ብዬ ነበረች ግን ኑሮ እንዳይደፈርስ ይህ ሁሉ የተባለው እና ስታገቡ አረጋግጡ ብያለሁ። ሁለተኛ አገባህ አይደል ተስማምተህ? አዎ እኔ እንደዚህ ሁኜ እንደዚህ ነው ብዬ እንደዛ ነው። ሰበብ አታብዛ፣ ችግርህ ሌላ ነው። መተው ስትፈልግ ችግር ታበዛለህ። እማትፈነቅለው ነገር የለም። እሷ ላይ የማታወጣው እንከን የለም። ለምን ወተት ትነፃ? ለምን ክሰልጠቆረ ትጣላታለ? ከመሬት ተነስተ መሄር ነዋ ምትፈልግ ነው። እንደዛ እንዳትሆነ አላህ ንፍራ በቃ። አላህ ንፍሩ፣ ሚስትም አላህ ንፍሪ፣ ባልም አላህ ንፍራ። ተዋደዱ፣ ተከባበሩ፣ ዱዓ አድርጉ፣ አትረጋገሙ። አንዱ በአንዱ ላይ አያልቅስ፣ አፈውት፣ ተባባሩ፣ አማክራት

ሚስት ለባሏ ሱጁድ እንድታደርግ አዛት ነበር። ለእኔ እንኳ አሉ ነቢ አለይሂ ሰላቱ ወሰለም፣ ሚስት ለባሏ ነው። ነቢ አለይሂ ሰላቱ ወሰለም ለምን ይዞም ይሐቀ አባትሽ ቢሞት ባልሽ ካልፈቀደ መሄድ አይፈቀደልሽ። አይታ አባትሽ ቢሞት ቀብሩ መሄድ ማሄድ አትጪ። ባልሽ ነው አለቃሽ ነው ሰይድሽ ነው ንጉስሽ ነው ዘውድሽ ነው ጀማልሽ ነው ክብርሽ ነው ሞገስሽ ነው መከበሪያሽ ነው መደበቂያሽ ነው ልብስሽ ነው ላንቺ። ያ አላህ ይሄ እኮ ነው እንደ ትዳር ማለት ቀላል ነገር እኮ አይደለም። ትዳር ቀላል ነገር አይደለም፣ ግን ተጋግዝበታለሁ፣ ልጅ ትወልዳላችሁ፣ ታሳድጋላችሁ። ይሄ ነው ለስሜት አታግባ። ለስሜት ብቻ እንደው ለስሜት፣ ለምን እሷ ለኑሮ ታገባለ፣ አንተ ለስሜት ታገባታለ። ከዛም በኋላ አንተ ስሜት ከለቀቀ በኋላ ሌላ ጣይና ልጨምር እንኳ አይደለም ምትላል፣ ህጂ ነው ረላላህ ብለህ። አይሆንም፣ አይሆንም፣ አይሆንም

ምናልባት ብዙ ነገር ብዙ ባህሪ ሊኖራችሁ ይችላል። አዎ ኑሮ ላይ ግን ያም ባህሪ አታምጡት። ጥሩ ባህሪ ከሆነ ቀጥሉ። መጥፎ ባህሪ ካላችሁ፣ የአኩራፊነት ባህሪ ካለ፣ የነገረኛ ወሬኛ፣ ዝም ብላ ወሬ የባሏን ወሬ የምታወራለች፣ ወጥታ ለቤተሰብሽ ስለ ባልሽ መጥፎነት አይነገርም። ውይህ እኔ የባለቤት እኮ ደሞ ስስታም ነው፣ አታውሪ። እንደ ዝም ብለሽ ለእናትሽ እስት ነገር ያለች፣ ለአባትሽ፣ ለወንድምሽ፣ ለአጎትሽ የባለቤትሽን ጉዳይ ስስታንም ይሁን ምንም፣ ወጥተሽ አታውሪ። ስለ እንደው ስለ ባለቤትሽ፣ ወላሂ እህቴ፣ እኔም ነግ ስለ ባለቤትሽ ለቤተሰብሽ ደካማ ጎኑን አታውሪ። ለገላጋይ ያስቸግራል። ነገ ብትጣሉ ወይ እንታረቅ ብትይ እንዶ ምንና ምን ይወጥሻል ታይ፣ ታፍሪያ አታውሪ። አንተም ስለ እሷ አታውራ፣ አታውራ። ሂደ እንደዚህ ኳለባት፣ እንደዚህ ትላል

አንቺም የባለሽን ሚስጥር ለጓደኛሽ ማጣው አትንገሪ። የባለቤተሽን ክፍተት አትናገሪ። ስለምንም አይነት ስለሚሰጥስ አትንገሪ። ያለ ጓደኛሽ ጓደኛሽ ታማኝ ናት። አዎ ለጓደኛ የማይወር ቱልቱል አትሁኝ። እንዶ ምንም የማይደብቁ ኤፍኤም የሆኑ እንዶ፣ ምንም ምንም የማይደብቁ ወንፊት የሆኑ አሉ። ወንፊት ሰለፊያ ሴቶች ደግሞ እንደዛ አይደለም። በቃ የባሏ ጉዳይ የባሏ አላቂ ምስጥሯን ያጥዋት ታደርጋለች እንደዚህ አይነት እመቤቶች አሉ በየቦታው ባልሽን ቤተሰብሽ የሚያከብርልሽ አንቺ ባንቺ ወንድምሽ ታላቅ ወንድምሽ ታናሽ ወንድምሽ ባልሽን የሚወደውና የሚያከብረው እንዳንቺ ነው እንደ አማች አለ አልহামዱሊላ በጣም የሚመለከቱን በትልቅነት የሚመለከቱን ሚስቶቻችን ሂደው የሚነግሯቸው ስለኛ መልካም ነገር ነው ብንበድ ብንገድላቸው፣ እንኳ ቤት ውስጥ እንዲያው አላህ ሰጥቶኛል አልሐምዱሊላህ። ለምን ጎደሎ ነን? አንቺም ጎደሎ ነሽ፣ አንተም ጎደሎ ነን። ምሉእ አደለን፣ ምሉእ አደለሽ። ያንን የጉድለት ለምሳሌ መልክ የለኝም። አዎ፣ ግን ይሰግዳል በኝና ክፍተቱም፣ ወይም ምላሳም እንዲያው ይሰድበኛል፣ ግን የሚገርመው ያቀራኛል ደህና ነገር ግን ያደርግልኛል በጎን በኩል ዒባዳ ላይ ግን ይቀሰቅሰኛል በሆነ በኩል ጉድለት ጉድለት ጉድለት ብቻ አትዩ ጎደሎ ነን አለበለዚያ ምሉ አታገኙም ሸሁሴን አንተ እንደ በቃ መልኳም ልዕልት ጸጉሯ ይህንዲ ጸጉር አፍንጫዋ ስልክክ ያለ የአረብ ጥርሷ ፏ ያለ ነጭ ባህሪዋ እንደ ኸዲጃ በቃ ሁረሌ ጀነት ጠብቅ እዚህ ዱኒያ ላይ የት ነው የምታገኘው እንደዚህ አይነት ሴን የት ሀገር ሂደት አገኛለህ? ወይ ስልክ አካናት ግን የሆነ ጉድለት ይኖራታል ወይ የሆነ አፍንጫዋ ጎራዳ ነው። እሚገርም ግን ልዕብት የሚያደርጋት ደግሞ ባህሪ፣ የዲን ባህሪ፣ የሱና ባህሪ አላት። እየጠገንክ እንጂ እየጠገንክ አንተም እኮ የሆነ ጉድለት አለ። እሷም ለምን ዱንያ ላይ ነው ያለ ነው ወለ እና አይደለችም። ገና ጀነት አልገባህም ገና ነው። ስለዚህ ዱንያ እስከሆነች ድረስ

ተጠልቆሃ ትፈታታ ለመጨረሻ ለሁ ወዴለህ ምናምን ነገር ስትል ሌላው ስትገባለች። ስለዚህ እንደው በደንብ እንግባባ እንዋደድ፣ ስታገባት እህትህ ናት፣ ሚስትህናት እናትህን፣ አክስትህን፣ ሴት ልጅህን ይህንን አይነት አመለካከት ይኑርህ። ቻላት፣ ባህሪዋ ቢቀየር እንኳ ቻል። በኃይድ ጊዜ ቀየር ትላለች። የሆነ ነገር በቃ እስከዛሬ የኔ ውድ የኔ ምን የኔ ምን የምትልህ ከሆነ በኃይድ ሰዓት የሆነ አፍንጮ አበጥልል ይችላል፣ የሆነ ገልመጥ ትችላለች ይችላል ልትልህ ትችላለች። በቃ አህይ የሆነ ባህሪ ለውጥ አለ፣ በእርግዝና ባህሪ ለውጥ አለ፣ በኃይድ ጊዜ ባህሪ ለውጥ አለ፣ የሆነ ሽከፋት ለውጥ አለ። ነገራቶችን ማንበብ አንተ ራሱ የማንበብ ችሎታ ይኖር፣ የትዳር ሰው በደንብ አድርገህ እንደዛ ሁን ነው ምልህ ምሉእነት አተጠብቅ ምሉእነት አተጠብቂ ተቻቻሉ፣ ተዋደዱ፣ ፍቅር ተሰጣጡ። እንሻ አላህ አላ ሱብንሁ ተአላ የአማረ ሙዳራ አላ ያደርግለን። እዛ ጥሩ ልጆችን ራሱ የማሳደግንትን ይኖራችኋል። አንዳንድ አባቶች አለ እሷም ሊቃቢስትናል እሱም ጀልብእያለም ሰው ልጁ ፊት የሚጨቃጨቃለን ሂጅራክል ህታ ባሽን ስና አንችን ምናምን እያ ልጆች እንግዲህ የስድት ዓመት የሰባት ዓመት ቁጭ ብላይ ያደምጣሉ እናትና አባት ሲጨቃጨቁ፣ እነዚህ ልጆች እንዴት ነው የሚያድጉት? እነዚህ ልጆች እንዴት ነው የሚሆኑት? ሁኔታዎችን ሁሉም እንመልከት። አትኩሮ ተመልካች እንሁን፣ ብልህ እንሁን፣ ብልህ እንሁን። እልከኛ ትሆኑ፣ እልከኛ አትሁን። ወንዶችም በቃ ፍታኝ፣ ይኸውልህ፣ አንፈልግም አንተ። እናንተም እልከኛ አትሁን፣ ተነጋገሩ፣ ተደማመጡ። በቃ ይሄ ይኑር ነው ምለው። ረጋ አበሉ፣ ሰኪና ይኑር፣ ፍቅር ስጣት፣ እወድሻለሁ በላ የእኔ ፍቅር በላት። በቃ ግልጽ በሆነ አማርኛ፣ ግልጽ በሆነ ኦሮመኛ፣ ግልጽ በሆነ ትግረኛ፣ ግልጽ በሆነ ዓረብያ በቃ ተናገር፣ እወድሻለሁ በላት። አከብርሻለሁ፣ እወድሻለሁ በቃ ንገራት፣ አስረዳት፣ አዳምጣት፣ ጊዜ ስጣት። ይሄ ይሄ ይሉ በቃ ሌላ ምንም ማለት ነው። አዳምጣት፣ እህ ባላት፣ እህ ባይ፣ አክብር ንጉስሽ። ይሄንን ነው እምለው። ብዙ ታቃላችሁ። ምን ያጋጣሚ! በድጋሚ ነው የነገርኳችሁ። ጀዛኩምላ ባረከላሁ ፊኩም። ስለዚህ አንተም ያገባችሁ ማሻአላህ፣ አላህ በረከቱን ረድቱን ያደርግበት ትዳራችንን ጎበዞችን ነው። በዚህ አንድ ነው ያላገባ አጣሪ፣ ያላገባሽ አጣሪ። ልብሽ በትንሽ ነገር አይቅለጥ። በትንሽ በትንሽ ወሬ ማን ነው እንዴት ነው መነሃጁ እንዴት ነው አትልም? ወሬ ሲያወራት ጥልጥ ምን ነው ምን ነው እንደዚህ አይነት ነገር፣ አደጋ ላይ ተወድቃላችሁ። ነገራቶችን በስሜት አይደለም ማሰብ። ስሜት ሌላ። በስሜት አታስቡ። በስሜት የመዘንካት፣ በስሜት የተመለከትሽው ስሜት የለቀቀ ጊዜ ሌላ ሰው ነው የሚመስል፣ ጭምብል ይገፈፋል። እንደዛ እንዳይሆን በትዳር ፍላጎት ተመልከት፣ በትዳር ፍላጎት ተመልከች። ይሄ ነው ትፍጠኑ አትሯሯጡ። አጣሩ በደንብ አድርጋችሁ። ትግሥት ይኖረን፣ ሶብር አድርገን በትክክል በተጠና መልኩ ስንጓዝ ጥሩ የሆነ አካሄድ ይኖረናል። ሶብርና አድርግ ደግሞ መስፈርትህን አታብዛ። መስፈርትሽን አታብዥ። መስፈርት አታብዛ። መስፈርት አታብዥ። በቃ ሱና ላይ ካለ መጀመሪያ ፈርፈር ቢታትች

ዲን በኋላ ነው፣ መልክ መልኳን አይተህ ዲኗ እንዴት ነው አትበል። ሸውሴ ይሄ ብዙ ሰዎች ተጠልፈው የወደቁበት ነው። እንዴት ናት እንትና? ታምራለች፣ ቆንጆ ናት፣ ሰልካካ ያያታል፣ ያያት እና እምትገርም ልጅ ናት፣ ታምራለች። ከዛም በኋላ ሶላት እንኳ እንደው ሱና ላይ ምንም እንትና ታሉ፣ ሱናም ላይ እስከዚህም፣ ዲኗ ላይ እንደዚህ ናት። ችግር የለም፣ ማስተካክላታለሁኝ አይተዋት አያ መጀመሪያ ዲን ነበር ማየት የነበረበት ከዲን ወደ መልክ ነው የሚከይ ሰለፍያ ናት ሱናን ይዛለች አቂዳ ላይ ጎበዝ ናት አዎ እስኪ መልኳ ብለህ ይዛንክስ ዲንን ሳታጣራ ግን ገንዘብ ካየ መልክ ካየ ዲን ሁለተኛ ምርጫ ይሆናል አለቀ ተው እኮ ማለት ነው ካፖርት አይደለም እየገዛ ያለው ዲን ነው የልጅህን እናት ነው የምታገባው ለልጅ ባለውለታ ነው የምትሆነው። አሁን ከመረትክለት ለዲን ያላትን ለዚህ ነው አንተ እንደዚህ ተባል። አንቺም ፈልፈሪ ቢዲዲ ቢን ያለው ምረጭ። ቢን አለው ሱና ላይ ነው ያለው፣ እንዴ ነው አቂዳ ላይ ነው ያለው። አው ከዛም በኋላ ወደ መልክ፣ መልክ የሚያስፈልግ ከሆነ በቃ ይህንን ተመልክት፣ ወደ ገንዘብ ኋላ ነው። ይህን ደግሞ እንደዚህ በጣም በጣም ትኩረት አትስበት።

እርቁር መሆኑ እይ መሆኑ ጸይም መሆኑ ሰልካካ መሆኑ ወራዳ መሆኑ ከቀይ ወርቅ በላይ ውዶች ናቸው። አንተ ስታገባ መኸር ምንድን ነው እብኑ ከሴ ትላሃለች። መኸር ምንድን ነው ኪታቡት ተውሒድ። መኸርሽ ምንድን ነው ስትባል፣ እኔ ቡኻሪ ይስጠኝ ኪታቡት ተውሒድ ይስጠኝ ትለዋለች። አልርሻድ ገዝቶ ይስጠኝ ትለዋለች። አሌርሻድ አትጎዳውም። ኋላ በቀላል መኸር ያገባታል። በቀላል ይለያያታል። አንተ አንተ አንተ እንደዚህ የምታደርግ ወላህ ላሐውለ ወላቁወተ ኢላ ቢላህ። አረብ ሀገር ያሉ ሴቶች ስንት መቶ ሺህ ይሉታል። አምሳ ሺህ ሪያል፣ መቶ ሺህ ሪያል ይሉታል። ለዚህ ነው በአራት መቶ አታገባም። እሱም እሱም እየተንቀዋለ ነው። ትልቅ ሰው ሆኖ ካገባ በኋላ እንዴት አድርጎ ነው የሚፈታው? ያን ብር አውጥቶ እንዴት አድርጎ ይፈታል? ያብር ትዝ ነው የሚለው አይፈታም። አንተ ባል እርሻ ታገኛታለህ፣ ስትጣላ በቀላል እንዲያውም በድጋሜ በጅጋኒ ይባስ ብሎ ይሄ ጉደኛ አገባት። ትዳር ፈልጋ፣ ትዳሬ በላ ቤቴ በላ፣ ልጅ ወልዳለሁ ብላ በላ ኑሮ ያምርልኛል ብላ ከቤተሰቧ ተጋጭታ ተጋጅታ እናቷ ተፋልሳ አገባዋለች። ኋላ ላይ ምን ይላል? እኔ አንቺ ጋር መኖር አልፈልግም እና በቃ ሄድ ያለሁ እንድትል ያደርጋታል። አውቁ ይሄ ካደረገ በኋላ አልፈታሽም፣ እንደገና አልኖርምም፣ አልፈታምም። እምፈታሽ አምሳሽ ካመጣሽ ነው፣ መቶሽ ካመጣሽ ነው፣ ቤትሽን ካካፈልሽ ነው። ይሄ ይሄ ጉደኛ አረመኔ ጊምጥ ነው ይሄ። አላህ ይጠብቃችሁ እህቶች፣ እንደው ከእንደዚህ አይነት ጊምጥ አላህ ይጠብቃችሁ። ጥቁር ባ ይሄ በጣም አደገኛ ነው። እንደዚህ አይነት ሰው ነጋዴ

አምስት አያገባህም። አምስት ብያለሁ። አምስት አያገባህም። ድምቡሎ አያገባህም። በኢትዮጵያ አምስት ደግሞ ምን እንደሆነ ታውቃታለሁ። አምስት አያገባህም። ገንዘቧ፣ ገንዘቧ። በቃ ብሯ፣ ብሯ። ቤቷ ቤቷ ነው፣ አያገባህም። አመፃብኛለች ከሄደች ከሆነ በምትፋረድ በራስ በሸሪዓ ፍርድ ቤትም ሆነ በምን በምት ሸሪዓውን በጠበቀ መልኩ አረ ማላካለ ከመጣች በኋላ ገንዘቧ፣ ገንዘቧ ይሄንን በተደጋጋሚ ተረጋግረናል። ተዋዳችሁ ተሰጣጣችሁ የራሳችሁ ነገር ግን በዲዛይኑ ጭቅጭቅ የለም። በያደ ለቀድር ያክተፊ አፍዋል በጣም አበዛውት። አሰላሙ አለይኩም ወራህመቱላሂ ወበረካቱ